ያፌት በማን ጉዳት እንደደረሰበት ባይታወቅም በጩቤ ተወቅቶ ወድቋል። ከአካባቢውም ምንም አይነት ሰው አልነበርም። ያፌት ላይ ማን ይሆን ይህንን ድርጊት የፈጸመው? ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት ባለም ዳርቻ ሰላማችሁ ብዙት ተርፍርፍ ይበል እያልኩኝ ዛሬም በሐረግ ድራማ በክፍል 76 ተከስተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ፣ አመሰግናለሁ። ኤፍራታ ከነናታን ቤት መምጣቷ ያፌትን አበሳጭቶት ነበር ታዲያ ለምን ሄድሽ እያላት ነው ልብሷን ለማምጣት እንደመጣችና እባክህን ይቅርታ አንተን ያስቀይ መሃል ብዬ አላሰብኩም ነበር ትለዋለች ከዛም አንድ ቡቲክ ሙሉ ገዛለሽ ነበር ለምን ከሱ ጋር ትሄጃለሽ እኔ ስለምወድሽ የቅናት ስሜት ይሰማኛል በማለት እንደገና እያባበላት ነበር ናታን ስልክ ተደውሎበታል። ምናልባትም አሁን ላይ ያፌት ላይ የተፈጸመው ተግባር ይሆን? እኔ የተሳሳተ ቦታ ላይ መገኘት አልፈልግም፣ ለማንኛውም አመሰግናለሁ እያለ ባለበት ሁኔታ ይኔ ወደ ቤታቸው ተከስቷል ናታን ከኤፍራታ ጋር የደረሰበትን ፈተና አሁንም እህቱ ላይ ስጋት አድሮበታል። ምክንያቱም እኔ ያየሁትን እሷ እንድታሳልፍ አልፈልግም። ፍቅር ማለት በኋላ ሀዘን ነው እና ሁሉንም በልክ አድርጉት። የእናንተ ፍቅር ደግሞ በውሸት የተመሰረተ ነው ይለዋል። አውቃለሁ ነገር ግን እህትን ማስቀየምም ማስከፋትም አልፈልግም እያለው ነው። ታውቃለህ፣ እህቴ ላይ አንድ ዘለላምባ ማየት አልፈልግም እያለው ነበር ናታን። ታዲያ በዚህ ሁኔታ እያሉ ስራ ላይ እንዳሉና ውስጥ ገብተው እነሱን እያዩ መዝናናት እንደሚፈልግ ናታን ይነግረዋል። ከዛም ተያይዘው ይገባሉ። ታዲያ ሁለታቸውም በተለያየ የስራ መስክ ተሰማርተዋል። ገነት ቀጥ አርጋ ያዘችው ቤት አሁን ውሉ ጠፍቶባቸዋል። ቤዛ ቤት ለማጽዳት ተሰልፋለች። ቢሆንም ከሽንኩርቷ ጋር እየተላቀሰች ነው። ታዲያ ቢኔ ሊያግዛት ቀርቧት ነበረ አልፈልግም ብቼ ነው የምሰራው አለች። ከብዙ መገላገል በኋላ እያገዛት ነበር። ታዲያ ሽንኩርቱን እየከተፈላት ባለበት ሰዓት እባክሽን አንድ ጊዜ ወጥተን ወደ ውጭ ማውራት እንችላለን፣ ደግሞ ስልክ ለምንድነው ማታነሽው? ይላታል። ይኸው እንደምታየው ስራ ላይ ነኝ። በአካባቢ ስልክ የለም። እኔ እንዴት አድርግ አንተን ላወራ ችላለሁ አለችው። በባክሽን አንድ የውጭ ንውጣና ለአውራሻ አላት። እሷ ግን ፍቃደኛ አይደለችም። በጣም ጮኸችበት ስራ እየሰራው ነው ዞር በልሌ ከፊቴ በማለት እንዲርቅም ታደርገዋለች። ናታንም በበኩሉ ኤፍራታ ምግብ ስትሰራ እንዴት ይቀልዱና ይጫወቱ እንደነበረ እያስበ በሀሳቡ ጭልጥ ብሏል። ታዲያ የጽዮንን መበሳጨት የተመለከተው ናታንም በቃ ቢኔ ናና የወደ ወዳችን ኖራ እነሱ ሲፈልጉ ያብኩት እንደፈለጉ ያድርጉት አለ። ከዛም ወንድሜ እንደዚህ ይባላል እንዴ? እኛን በማበረታታት ፈንታ ሲፈልጉ ያብኩት እያልክ የምትናገረው እያለች ነበር። ያፌት እባክሽ ፍቅሬ ይቅርበኝ ከልጅነት ጀምሮ ሁሉ ነገር ሲወሰድብኝ ያደኩኝ ልጅ ነኝ እያለ ነው። ኤፍራታም ያንተ ያልሆነ ነገር እየወሰድክ የኔ ተወሰደብኝ ማለት አትችልም። እኔ ያንተ አይደለውም ማለችው። ታዲያ ያፌትም በመናደድና በብስጭት አንቺ የኔና የኔነሽ። ደግሞ እስካሁን ሲወሰድብኝ የነበረው አቅም ስላልነበረ ነው። አሁን ግን የተደራጀ አቅም አለኝ አለ። ከዛም አንተ ኮ ጤነኛ አይደለም ሳይካትሪስት ያስፈልግሃል አለችው። ያፌትም አንቺ ብቻ ከጎን ሁኝ እንጂ እኔ ምንም አይነት እገዛ አያስፈልገኝም እያለ ነበር ሉሊት አሁን ላይ የቤተሰቡ ተረጋግቶ መቀመጥ በጣም እያስጨንቃት ይገኛል። ትናንትና እንደዛ እንዳልነበራችሁ አሁን እንደዛ አይነት መረጋጋት ከምን የመጣ ነው እያለች ነው። ከዛም ቤዛ ሕይወት እንደዚህ ናት ትቀጥላለች፣ ደስታና ሐዘን ይፈራረቃል በሰው ልጅ። ይህን ደግሞ አምኖ መቀበል ነው እያለቻት ነው ሲሆንም ገነት እዚህ ቤት መውጣቷ ብዙ ነገር ጎሎብናል። እርወን ነበረ ቅድም ተጋግዘን እኔ ምግብ ሰራው፣ እሷን ቤት አጸዳች አለቻት። ከዛም ለምን ሰራተኛ ሳናገኝ እሷ እኮ መውጣት አልነበረባትም። ይህ እኮ የተከበረ ስራ ነው። ትልቅ ጥፋት ነው እያጠፋችው፣ አለች ሉሊት። ናታንም ቀጠለ፣ እንደውም መሄዷ ጥሩ ነው። ሴቶቹን ሴት እንዲሆኑ አድርገታል። አንዳንድ ሰዎች ሲሄዱ ነው መጉደላቸው የሚታወቅን፣ አላት። ሉሊት፣ እኔ ግን ሰራተኛ እስከምናገኝ ድረስ መመለስ አለባት ብዬ አስባለሁ አለች ቤዛ። ግን ለልጇ ስትል ይህን ያህል መስዋዕትነት ከፍላለች። ከዚህ በኋላ ግን ሊበቃት ይገባል። እኔ አሁን ተረድቻታለሁ፣ በጣም ነው የምታሳዝነኝ አለች። ሉሊትም አሁን እያስመሰልሽ ነው፣ ናታኔ ራስሽን ለማድረግ በማለት እየመለሰችላት ነበር። ጽዮን እያስታወሰች መምጣቷ ሉሊትን እየተበቀለቻት ትገኛለች። ሻይ እያደለች ባለችበት ሰዓት ሰርቪሱ ላይ የነበረውን እሷ ላይ ትደፋባታለች። ከዛም ለምንድነው የደፋሽብኝ አለቻት። ቅርታ ያለው አልመስለኝም። ደግሞ ዝንብ እንዳይወርሽ ወደ መታጠቢያ ክፍል ሂጅና ታጠቢው አለቻት። ታዲያ ሉሌት መታጠቢያ ክፍል ገብታ መቃዠት ጀመረች። ምክንያቱም የጽዮን ተጉስታ የመጣባት ስለነበረ ከዛም እየተጨናነቀች እና ይችን ማትረባ ነፍሴ ልትወጣኮ ነው አጨናነቀችን እያለች ብቻዋን ከመታጠቢያ ክፍሉ ጋር እያወራች ነበር። ከመታጠቢያ ክፍል ተነስታ ወደ ታች በምትወርድበት ሰዓት ሉሊት በፍርሃት እየራደች ነበረ። ታዲያ ምን ሆነች ነው እንደዚህ የምትሆኙ? ደግሞ አቃጠለሽ እንዴ? ልብስሽንም አልቀየርሽውም እያሏት ነበር ደህና ነኝ አለች በመርበትበት ። ሉሊትም ያፌት ኤፍራታን አብራው እንድትተኛ እየጠይቃት ነበረ። እስከ መቼ ነው አንችን ልለምን የምችለው? ባለቤቴ ኮነሽ የፈለግኩትን ማድረግ መብቴ ነው አላት። ታዲያ እሷም አይ አስገድዶ መድፈር ነው የሚሆንብህ እኔ አሁን አእምሮ እስከሚቀበል ድረስ ትንሽ ልጠብቀኝ ይገባል አለችው። ከዛም እሺ በቃ ለዛሬ ታክሽሻለሁ ብሏት ትቷት ይሄዳል። ቢኒ ከጽዮን ጋር የተገናኙበትን አጋጣሚ እያሰበ በሀሳብ እየተጨናነቀ ይገኛል ታዲያ ገነት መጨናነቅ ሁኔታ ቢንዬ ምን ሆነ ነው አሁንም የጽዮን ጉዳይ እያስጨነቀ ነው አይደል አለችው አዎ ገኒዬ ጽዮንን በምን እንዳስቀይምኳት አላወቁም ነገር ግን አሁን አኩርፋኛለች አለችው እባክን ተረጋጋ ምናልባትም ካላፈቀረችስ ይህን ማሰብ ግን በጣም ከባድ ነው ለማንኛውም ግን ተረጋግተ አስብ እያለችው ነው ገኒ ገን ምንው ነሽ ነው? እኔ እኮ ከጽዮን ጋራ የሚገራርሙ ቀናቶችን አሳልፍ ያለው ያቋረጥኩትን ስራም እንድቀጥል ያደረገችኝ እሷ ነች። ለምን እንደዚ ትኛለሽ እያለ ነው ገንም የፍራታ ና የናታን ፍቅር እንኳን ተቋርጧል፣ እንኳን የአዲስ ፍቅር ምን ይደንቃል አለችው። ግን የምን ሆነች ነው። እኔ እኮ ጽዬም በጣም ነው የማፈቅራት አለ። ከዛም የኔ ልጅስ የማታፈቅሮ ይመስላል። እንደዛ እየተንከራተተች እየወደደችው ግን ሳታገኘው ቀረች። ልጄ ናፍቃኛለች አለች። የሰርጉን ከያፌት ጋራ የነበረውን ትውስታ እያሰበች አሁን በምን መንገድ እንደማገኛት ባክን መንገዱን አመቻችልኝ አለችው። ገነትም አለቀሰች ልጇን እያሰበች። ቢኒም ገንዬ ታግሽኝ፣ እንደምንም ብዬ ልጅሽን አመጣልሻለሁ፣ እስከዛ ድረስ ጠብቂኝ አላት። እሽ ታግሳለሁ አለች ገነት። ሉሊት ክፉ ስራዋን እያሰበች አሁንም በቁሙ እያቃዠች ትገኛለች። ታዲያ ጽዮን ስትመጣባት በጣም ነበር የደነገጠችው። ምን አይተሽ ነው የደነገጥሽው አለቻት። በሩን ንፋስ እንዲገባ ከፍቼ ነበረ አለቻት። ምክንያቱም በሩን ከፍታው ስለነበረ ምን አይታ ነው ከውጭ ብላ ጽዮንም ከፍታ እያየች ነበር ወይ ማታ ምንድን ነበር የተፈጠረው? እየፈራው ባልሆነ እኔ ሉሊት ነኝ የምፈራው፣ እያለች ከራሷ ጋራ እየተነጋገረች ነበር። ሉሊትን ሁኔታ ጽዮን እየተመለከተች እየሳቀች ነበር። ምን አይተሽ ነው ምስቂው? ማታኮ ሆን ብለች ተንኮል እንደሰራሽ ገብቶ የነበረ እየተበቀርሻት ነው አይደል አለቻት። አረ እኔ እንደዛ አይነት ነገር እንዴት ላስብ እችላለሁ? አለች ጽዮንም ከዛም ሎሌት ምን እንደምትፈራ እስኪ ደካማ ጎኗን ንገሪኝ ያለቻት ነበር። አሁን የምንበቀልበት ጊዜ ላይ አይደለንም። በጣም ብዙ ነገር የሚያስጨንቀን ነገር አለ አለቻት። ቤዛም ደግሞ መርሳትሽ ለአሁኑ ብዙ ነገር ጠቅሞናል አለቻት። ሲሆንም አዎ ወንድሜ መርሳት መቻሉ ነው እንደዚህ እየኖረ ያለው አለቻት። ይመስልሻል አለች ቤዛም ሉሊት ወደ ገነት አመርታለች። ታዲያ ያለሽበት ቤት ጥሩ ነው ይመጥንሻል፣ አንቺን እያለቻት ነው። እኔ ባለኝ ነገር ፈጣሪን አመስግኚ በቃይ ብዬ የምኖር ሰው ነኝ፣ አሉ እንጂ ከሰዎች ጋር ተጣብቀው በሌላቸው ነገር የሚሞላቀቁ እያለች እየነገረቻት ነው ልክልኳን። ከዛም ስለመጣሽበት ጉዳይ በቀጥታ ተናገሪ ያለቻት ከዛም ቆይ አንቺ ለአመታት ኤፍራታ ልጅሽ እንደሆነች ደብቀሽ የኖርሽው ለምንድን ነው አለቻት ይህንን ሚስጥር ባለማወቅሽ በሰጭሽ አይደለ አለቻት ነገር ግን እስኪ አባቷን ንገሪኝ አባቷ ማን ነው ምን አገባሽ ስለ አባቷ ያገባሻል አለቻት እሺ በቃ አባቷን ፈልጎ ማግኘት ከከበደሽ እኔ ፈልግልሻ አለው አታስቢ አለቻት ሉሊትም ከዛም ለዚህ ማማን ብሎሽ የወንዶችን ጸባይ አብጠርጥረሽ ታውቂዋለሽ በዚህ ልታግዥኝ ትችያለሽ አለችና አሳቀች ገነት ሉሊት በምትናገረው ነገር ገነት በጣም ተበሳጭታለች። ቤቴ ልቀቂልኝ ምልታረግ ይመጣሽ ውጭልኝ እያለቻት ነው። ታዲያ በዚህ ሁኔታ እየተጨቃጨቁ እንዳለ ዳግም ይመጣና ወይዘሮ ሉሊት እዚህ ደግሞ የምትሰሪ ያለሽ አለች። እሷም በመደናገጥ ቤቱን ለቃ ትወጣለች። ናታን ከቤት እንደወጣ አልተመለሰም። ቤተሰቡ በጭንቀት ተወጧል። ከዛም በዚህ ሁኔታ ያሉ ሉሊት መታለች። አላየሽውም ወይ ድርጅቱ ጋር ሄደሽ ነበር እያለች ሲሆን እየጠየቀቻት ነው ሉሊትም ወደ ድርጅቱ እንዳልሄደች ነገረቻት። ምናልባትም እኮ ከኤፍራታ ሄዶ ይሆናል እስኪ እንደውልና ጠይቂ እየተባባሉ ነው ቤዛና ሲሆን ታዲያ፣ ሉሊትም ባለትዳር ሴት እንደዚ አይነት ጥያቄ መጠየቅ ጥሩ አይመስለኝም አለች። ታዲያ ቤዛም ቆይ እንጂ እኛ ማናውቀው አንቺ የምታውቂው ሚስጥር አለ እንዴ አለቻት። እናንተ ማታውቁት እኔ የማውቀው ምን ነገር ሊኖር ይችላል አለች ሉሊት ጽዮንም ለይፍራታ ደውላ ነበረ። ናታን እንደወጣ አልተመለሰም ከአንቺ ጋር አልመጣም ወይ? እያለቻት ነው። ከዛም ከእሷ ጋር እንዳልመጣና እንዲሁም ያፌትም እንዳልነገራት እየነገረቻት ነበረ። ሲሄዳ አልነገራቸውም ወይ? አለች ይፍራታም። ቢነግረንማ ከአንቺ ምን አስደወለን? አለች ጽዮን በቁጣ። ያፌት በወጣበት በጩቤ ተወቅቷል። ማን ይሆን ይህን ጉዳት ያደረሰበት? ናታንም ከቤት እንደወጣ አልተመለሰም። ምናልባትም ከእሱ ጋር ሆን ተብሎ የተቀነባበረ ሴራ ሊሆን ይችላል፣ ወይስ ምን ሊሆን ይችላል? ለማንኛውም ግን ያፌት ክፉኛ ተጎድቷል። ዛሬ የነበረን ፕሮግራም ይህን ይመስላል። በቀጣይ ቪዲዮ ውስጥ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ እዚሁ ተሰናበትኳቸው። አመሰግናለሁ።